የእናንተ ነኝ። ሰላም እንዴት አመሽ ሞጣዬ፣ የት ነው ጤና ይስጥልኝ። እንዴት አመሽ? ከባህር ዳር። በጣም ነው መወድ በጣም ነው ማከብር። ቀበሌ ስንት ነው? ቀበሌ 18 18። ያራዳ ልጅ የእናንተ ነኝ ማለት ምን ማለት ነው? የህዝብ ነኝ በቃ። የእናንተ ድምቡልቃ ነሽ። ግን የአንቺ ፎቶ ነው።

ሰላም ብያለ ማንኛውም ቶሎ አድርገኝሽ ሞጣዬ የእናንተ ነኝ ነው ያልሽ፣ የእናንተ ነኝ፣ የህዝብ ልጆች፣ የህዝብ ልጅ ነሽ። ኬሮች አላዩሽም ማለት ነው። ኬኛ ኬኛ ካዩሽ እኮ ይሄ መቀመጫ የኛ ነው ብሎ መቀወጣቸው ነው። እዛው ነው ቤት የሚሰሩብኝ እንዴ ጠቅላላ ፎቅ እንስራበት ነው የሚሉ እንደ እንዲሁ ቸንጂኖች ያውቃሉ በውስጥ መስመር

ድንቡል ቃ ናት። ጥሩ ጥሩ ቃ ናት። ጥሩ ቃ ናት የእናንተ ነው የምትል የእናንተ ናት የእናንተ ናት የህዝብ ልጅ ናት። የህዝብን አትግባስ። ትንሽ ትንሽ ፊልም አያት አያት ያርጋት። በቪዲዮ እንዴት ነች? ዘንባባው እንዴት ነው? ዘንባባው እየረገፈ ነው። እንግዲህ ይሄ አብይ እያለ ደንቆሮ መንግስት እንዳያስሮች፣ እንዳያስሮች እነዚህ ከዋት ጋር እየተኮሱ ነው። ደንቆር የሆነ ህዝብ ነው ያለው። በእናትህ ተው። እስኪ እኔ ምልሽ ዘሜ፣ ግን ስንት ልጅ ወለደ ባህርዳር ማ ዘሜ፣ የሳቱ ለንካ ዘመን እኮ ሴት ሲበዳ እኮ ገደሉት። ሴት ሲበዳ ሞተ። መቼ ራር ሰማ ሞጣ ዋ፣ ዋ፣ ይች ጀግና ናት። ምን ሲያረግ ጓደኛሽን በርቶብሻል በእውነት በእውነት ይህቺ የባህር ዳር ልጅ በፍጹም ዘሜ ሲል ሲመጣ የሞተ ብላ የተናገረች እንግዲህ ጓደኛሽን በርቶብሻል እውነቱን ተናገረች እዚህ የሚል ያለችው ኧረ የእኔ ጓደኞች እሱን በረዥም እንጨትም አይነኩትም ለምን ለምን እሱ እኮ ሊዋጋ ሄዶ ሸሌ የሚመርጥ እኮ ነው ዘመናዊ ለማኝ እውነትሽን ነው ዋ እና እዛው ሸሌዎች ናቸው አፍ ነው የገደሉት ሲበዳ ይመስለኛል ዘንብ ብዙ ትንሽ ትንሽ ተመሳሽተሽ በታል በእውነት ረዥም እንጨት ማለት ነው። አብይ ራሱ የጠይቀኝ አልፈልገውም። አይመስለኝም። ኧረ ጌታ ሞጣ የ ወይ ዘሜ በጣም ጨከንሽበት። የባህር ዳር ሰው እኮ ነሽ። እኔ አንድ የምፈልገው እንትናለው፣ የአንተ ጓደኛ ማነው ስሙ? ማን ማን ነው ይሄ? ማን ነበረ ኮፍያ የሚያደርገው? የትኛው ይሄ አሁን ከአንተ ጋር አሜሪካ ያለው ኮፍያ የሚያደርግ አላወቅኩት። ማን ነው እሱ ደግሞ? አዲስ አበባ ስትመረር ይላኩት አላውቀው። አረ ታውቋለህ። እንደው እሱንማ እንደው አንድ ቀን ባገኘው አገለባ ብጬ ነበር የምሰጠው። የትኛው ማን ነው እስኪ ስም ጥራልኝ። ከምታውቃቸው አንተ ባለሀብቱ ማን ነው? አገለባ ብጬ ነው የምሰጠው ዋ ዋ ዋ ለወርቁ ነው። አዎ ወርቁዬ፣ ይሄ አይመስለኝም፣ አይመስለኝም። ኧረ እግዚአብሔር እኔ ምን አሷሸኝ። ልንገርህ ግን ህዝቡን አልወደውም። ድንቁን እናለበት ድንቁርና አለበት። እዚሁን አትወጂው ደንቆሮ ሆኗል ደንቆሮ። በቃ ምን ልበል እና አሁን ወርቁ ወርቁን ነው የምትይው? አሁን አሞራ ግብግብ ወርቁ አይተ ነው። እንደው ባገኘው ገለባ ብጭ ነው ምሰጠው። እየሰማች ነው ከታች ይኖራል። እንደው ደስ ይለኛል እንደው በምን ባገኘሁት። ለምንድን ነው ደስ ያለሽ? ወርቁ በቃ ወደዋለሁ። ገንዘቡን ነው እንጂ። አሁን ይሆን ደሀ ቢሆን አትወጂው? እሺ እኔ ገንዘብ ምን ያደርግልኛል? እንዴት ተወደድሽው ታዲያ ወርቁ? በቃ ደስ እወደዋለሁ። ዝናቡስ ዝናቡን አልወደውም? ለምን? እኔ ወርቁ ወርቁ የነመ ወደው ወርቁ የሞደው አይ ሴቶች፣ አይ ሴቶች፣ እናውቀዋለን። እሱስ አሁን መታየኝ ከሰረ ንብረት ሁሉ ጠፋ ቢባል ወርቁ የሚባል መጥፋት አለበት ነው እንዳለ። ጓደኞቼን ሁሉ በርቷቸዋል አለ ወርቁ አይተ ነው። ምን ምን ጓደኞቼን ሁሉ በርቷቸዋል። ያንቺን ባህር ዳር መኪና ምናምን ገዝቶ አዲስ አበባን ያስቀመጣቸው ቤት ገዝቶ ቅምጦች አሉ። ትቀልጃለሽ! እውነት ስንት ናቸው? ሞደሬተር፣ ለምን ሪሙቭ ታደርጋላችሁ? ትናገር እንጂ መብቷ እኮ ነው። የዲሞክራሲ ዲሞክራሲ መብቷ ነው። ጓደኞቼን ተጠብጥቧቸዋል እያለች አይጀግ ነው፣ አይጀግ ነው ስም እያጠፋች ነው። የሚሆ ግን ይቺ ልጅ ዘመን እምቢ ያላት ይመስለኛል። ይህን የመሰለ ቀይዛ ዘሜ ጋር የተጣለች አይመስለኝ እንግዲህ ዘሜ አስረግዟት ጠፍቷል፣ ወይ ደግሞ አባሯታል። ውሸቷን ነው ሞታ ሳት ወጣ ገቦች ብን አሪፍ ነበር። ውሸቷን ነው። ባህር ዳር ቀወሪ 18 የሚባል ለምን እስከማቀው ድረስ አስራ ስምንትማ አለ አንተ ደግሞ አስራ ስምንት አለ። በአዲሱ በእነ ዘመነ ካርታ። ቆይ ምን አድርጓት ነው? አንተ ዘመነ ግን ጠብ ጠብ አድርጎ በካልሽ አባሯት ይሆን ይሆናል እንግዲህ። አማራ በታለች? በጣም ቀጥል። ይቺ ፎቅ ያንተ ናት። ጎንደር ሄደ የሰራ ጀግኖች፣ ፊታችሁ እንደብቃችሁ ፎቅ ትሰራላችሁ። እኛ እዚህ ጋ ፖለቲካ እንሰራል። ይህ ፎቅ ያንተ ነው። እኔ ፎቅ ለምን? የሀብታሞች ወሬ እንደዚህ ነው። ከቲክቶክ እጠፋለሁ ነው። ቆይተነውም አልጠፋም እንኳን ን ስትሞክ ያለው ሰው ቀጥል ቀጥል። ይሄ ቢኖረኝ እጠፋለሁ ከቲክቶክ ስላለ እንዲሁም ማስረባት ቲክቶክ ነው የምትከፍተው። ሀብት ስለሚኖር ለሞጣ ታታ አድርጉለት መስ ብላ ሁሉ ክፈቱት። ቀጥል። ለማንኛውም ጊዜው ይባላል ከታች ጊዜው የሞጣ ነው እያላችሁ ጻፉ። ቀጥል አጥናፉ፣ ያው ትግሉ እንግዲህ እንደሚታየው ሆኗል። ያው ታስታውስ ከሆነ መውጣ በፊት አውሮተን ነበር። ትዝ ይልህ ከሆነ እንደተጀመረ አካባቢ ማለት ነው። ትግሉ እንዳይቀዛቀዝና ባለበት ኮንቲኔስሊ እንዲሄድ ፋናዎቹ አንድ ላይ በመሆና በመደራጀት ከክልሉ መውጣት አለባቸው ምናምን ብለን ስናወራ ትዝ ይልሃል አይደል? ታስታውሳለህ? እንደጀመረ አካባቢ አንተ እኮ ሶስት ስልሳ እና እስክንድር መቀጠል አለባቸዋል ነበር እየመጣ ስለሆነ ብለን ነበር አንተ እንደ ፋኑን ትግል

አቤት አማራ ዱርዬ ነው። አማራ ብያችሁ ነበር። ከደ ጋር ለሞጣውረድ አልሰማ አየሹ አያሽው ይኸው። ብሪጅ ብሪጅ ውስጥ አኩርፎ ነበር እኮ በቃ በውስጡ ሁሉ ጽፎ እኮ ያቀ ሁሉ ጽፏል። እኔ እንኳን የቅድመዋን ከባድ ቃል የተናገረችውን ነው በጣም የአማራ ጥላቻ እንዳላት ወዲያውኑ ተፋችው። ህዝቡ ያስጠላኛል አለች። እንደገና ደግሞ አቶ ወርቁን ያሞገሰች መስላ ደግሞ ብዙ ሴት አስቀምጧን ብላ የተናገረችው፣ ይህ የአማራ ጥላቻ መቅረት አለበት። እቺ ቆሻሻ ጉቶ ፎሎ ያደረጋቸው በጣም ፎሎ አርጓል። አማራ አይደለችም፣ ትክክል አማራ አይደለችም። ያው ባህር ዳር ህዝቡ እንዲያውቅ ነው በምን ያህል ደረጃ አማራን እንደሚጠሉት ነው። እኔ አውቄ ነው የፈቀድኩት። ለምን ማውረድ የለባቸው ነበር። ለምን መሰለች አሁን ስለወርቁ ትልቅ ሰው ነው፣ ለማዋረድ ሞከረች። አውቅ ያስቀየስኳት ምናምን። ለምን መሰለሽ ትግሬዎች በዚህ ደረጃ፣ ሻቢያዎች በዚህ ደረጃ አማራን በመጀመሪያ ድረ ቀበሌ 18 የሚባል ባህር ዳር የለም። እያሳሳኩ እንድተፋ ነው ያደረኳት። ለምን መሰለሽ አማራው የወቃቸው በጉያው ይዞ እነዚህን ነው የሚንቀሳቀሰው። ለምሳሌ ዘመነ ዘመነ ካሴ ሞቷል ሲበዳ ነው ያሉት። አሁን የአማራ ሴት ይህን ቃል አይጠቀም፣ ይህን አይናገረው። ሁለተኛ የጎጃም ልጅ ብትሆን ዘመነን ያው ከዋት ጋር እንደሚሰራ እኮ አሁን ነቅተውበታል። በዚህ ደረጃ ግን አዋርዳ ለመናገር አትፈልግም። ትክክል፣ ሲሞተ አይባልም። የዘመነን አይዲዮሎጂ መቃወም ሌላ ጉዳይ ነው። ዘመነ ግን ሞተ ብሎ ዝም ብሎ የሆነ የውሸት እንደዚህ ሲያረግ ሴት እንዲሞተ ይሄ የትግሬው፣ የሌሎች እንደዚህ ኤርትራው፣ ይኸው አንዳንድ ጽንፈኛ ኦሮሞዎች፣ ጉራጌው ምናምን ወሬ ነው። ዝናቡንም ስትላት እኮ ዝናቡንም ማለች እኮ ዘመነም ብቻ አይደለም። ለምን መሰለሽ እነሱ የሚፈልጉት እንደ ወርቆ ያለው ቢሊዮን አሉ። እሱንም እኮ መጨረሻ ላይ እየተናገረችውን ሰማያል። ምን ያክል አማራንን ብለው ግን፣ አሁን የዴዚን እናት ማየት ትችላለን። አማራን ብላ አማራን አሰድባ አንድ ሰው እንኳን ይቅርታ ያስጠየቃት የለም። ምን እንደዚህ አይነት ሰዎች በእኛ ውስጥ እኛን መስለው ሻቢያና ትግሬ መቼም ቢሆን በራሳቸው አይመጡም። አማራንን ብሎ ግግም ነው በቃ አሁን እንደ እሻዳ ሌሎች ሌሎች እንደምናውቃቸው ማለት ነው። ይሄ አማራን መስሎ አማራን እያሰደቡ በአማራ የሚነግዱ ሌቦች፣ ቆሻሻ፣ በጣም ቆሻሻ። እኔ ስሟን በደንብ አላየኋትም፣ ግን ብሎክ እንደማደርጋት ለነግርህ ነው። ቤት አጋባት ለምን መሰለሽ መታወቅ አለባቸው። ባህር ዳር ብዙ ትግሬዎች አሉ። አሁን ጠፍታል መጣ ነው ብሎ ስትባል ጠፋች። ስሟን ስቀየራ ትቀመጣለች። እና ብዙ አሉ ትግሬዎች ይሄ እኮ ጎንደርና ባህር ዳር እኮ በጣም ልንገራቸው መናሪያቸው አማራ ሊያሸንፍ አይችልማ። እንደዚህ አይነት ጥላቻ ያላቸው ትግሬዎች አሁን አብሮ ባህርዳር እውነቷን እኮ ነው። አየሁት ባህርዳር ነች። ባህርዳር ቁጭላ ወርቁን ለማዋረድ ከመጣች ባህር ዳር ቁጡላ ንቃው እዙን ዘመንን በዚህ ደረጃ ከተናገረ ለምን ይመስልሽ? እነዚህ ሰዎች የህዝቡን ስነልቦና ልቦና በልተውታል። መሀይም ነው አማራው ያለች አይሽ እሷ ግን ከጥላቻ ነው እንደኛ ከመገሰጽ አለ እኛ ብንናገር እምቢ ስላለ ለመገሰጽ ነው። እሷ ግን የጥላቻ ንግግር ነው። አንድን ሰው እንኳን አላለች ህዝቡን፣ የተከበረውን አማራ፣ ታላቁን አማራ፣ እንጀራ የሚያበላትን አማራ ህዝቡን ብላይ የተናገረች ቆሻሻ አማራ ውስጥ አለበት። ይህን ባትናገር የትግሬ መጥፎነት፣ የአድዋ መጥፎነት፣ የኤርትራ መጥፎነት ይታወቃል። አዎ በዘገያ አይተነዋል። እኛማ እናቃለን። ዘገያ አለ። አማራ ላይ የኢትዮጵያን ትግራይ አለች። ሻቢያ ነች። አየዋት እያየዋት ነበር። ዘገያ አለ። የእነሱ ምሳሌ መርዝ የሚሰጥ ሌባ። አማራ ውስጥ በሌላ ዲቫይስ እያየዋት ነበር። እንደ ሻቢያ ነች። እነሱ ናቸው።

ተንቤድ ናት፣ የተንቤድ ልጅ ናት። አንድ ሁለት በዛ አካባቢ እያለው ግን እንደሚመስል የኤርትራ እኮ እንደዚህ አይነት ነገር የሚናገሩ እነሱ ናቸው። ወርቁን ባልዋለበት የሚያውሉ እንደዚህ ህዝቡን እጠላለሁ። እንዲሄዳለ እንዲላለው በዚህ ደረጃ እንደዚህ ነው። አማራው አሁን መንቃት ስላለብን፣ ስማ ምልህን አማራው እንደዚህ አድርገን ባንነግረው አያውቃቸውም። ገብቶሃል እምልህ። በጣም በትክክል ይህንን ነገር እንዲህ ሲናገሩ መስማት አለበት። ለምሳሌ ስለዘመን የተናገረችው መተቸት ሌላ ጉዳይ ነው፣ ጥሩ ነው። በዚያ ደረጃ ግን እንደዚህ እንደዚህ እንደዚህ አውቄ ነው እንድትናገር ነው ያረኳት። አመጣጡ አየህ፣ ተካወቃችሁ ሌላ አውቀዋለሁ። አመጣጡን አውቀ አውቄ ነው እየሳቁ እንዲናገሩ አስተነፈንካት እንጂ ውስጧ ላይ ያለው መርዝ አስተንፋ እንጂ ከዚያ ወርቁ አልኳት። ከዚያ ወርቁ ጓደኞች እንዲያርጓል እያለች ቀጠለች ማውረድ የለባቸውም ነበር ሌላ ዘርዝረን ተቆርጦ ሲቀመጥ ትግሬዎች ምን ያክል የአማራ ጥላቻ እንዳላቸው ማሳያ ነው ይሄ። በእውነት አይ በቪዲዮ ላት አስወጣት ነበር እኮ ሞጣ ወጣ ነበር ሰው ዝም ብሎ ነ ተናደው የአማራ ሴቶች ያዋረዷት ዝም ብለው ነው። እኔ እንድትወጣ ፈልጌ ነበር እየሞላውላት ነበር አንድ ሺህ ስትሆን ትወጣ ነበር ልትወጣ ነበር፣ ግን ሰው ራሱ የኛ ሰው ችግር አለባቸው። ዝም ብላቸው እኔ የማደርገውን ነገር መስማት እና መከተል። አንድ ሺህ እኮ ሊሞላት ትንሽ ነው የቀረው። ስትሞላ እኔ አስከፍታለሁ። ቪዲዮ አስገባታል። አይ በጣም ሞጣ፣ ያንተ አካሄድ በጣም ደስ የሚል አካሄድ ነው። እያሳሳክ ነበር ውስጧ ላይ ያለውን ሀሳብ ያስወጣት። ሰው ልጅ እንደዚህ በዚህ ደረጃ ነው የተናገረች ህዝቡ ያስጠላኛል ብላ።